ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይሄ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው።

ከኃጢአታችንም በደሙ ላጠበን መንግሥትም ላምላኩና ላምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ጉባኤው አሜን በለው፣ አሜን። እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉትም ያዩታል የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን፣ አዎን አሜን። ያለውና የነበረው የሚመጣም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አሜን አሜን። በሉባካቸው ሊገሙና አሜን። አባታችን ሆይ ስምህ ይባረግ ስምህ ለዘለዓለም የተቀደሰ ይሆን እና መሰግናሃለን ምስጋና ላንተ ይሆን ጭብጨባ ላንተ ይሆን እልልታ ላንተ ይሆን ፉጨት ላንተ ይሆን አሰሙ እልልታችሁ ባካችሁ አራ ለጌታ ነው ያልኩት ለጌታ አሰሙ ቃልህን አስተምረን የጨለማ ገዢዎች የወደቁ ይሁኑ በምድርቱ ላይ የሚመሰመሱ በአየር ላይ የሚበሩ የእግዚአብሔር ሰዓት ይውደቅባቸው። መባረክን ባርከን፣ ይኸው በእግሮች ስርነን፣ ባርከን፣ አለምለም አለምልመን። በእያንዳንዱ ሰው ላይ ጸጋ ይቀመጥ። በደንብ አሜን። በሁሉም ላይ ጸጋ ነበረባቸው ተብሎ ተጽፏል። በእናቶች ላይ በአባቶች ላይ በሂት በወንድሞች ላይ ጸጋ ይቀመጥባቸው። ሰላም ሰው ጸልያለሁ። አሁን በዚህ ሰዓት በዚህ ስፍራ ያለ ጸጋ እንዳይቀመጥ ጸልያለሁ። ልብ የሚያደርግ ጸጋ፣ ፍሬያማ የሚያደርግ ጸጋ በላችሁ ላይ ይቀመጥ። ድምፃችሁ ከፍ አድርጉና የእግዚአብሔር ጸጋ በሎ ድገሙና፣ የእግዚአብሔር መንፈስ በእኔ ላይ ነው። በኢየሱስ ስም አሜን። አጨብጭበን ቁጭ በሉልኝ። እግዚአብሔር ያክብራችሁ። ሞት ተሸንፏል። አንድ እውነተኛ ታሪክ ልንገራችሁ ግን ትንሽ የሚያሳዝንም ነው ደግሞ ማስተማሪ ታሪክ ነው። በደንብ ስሙ፣ ቀና ብላችሁ። አንድ ቀን እሳት አንድ ጥያቄ ተጠየቀች ወይንም ተጠየቀ እሳት። እንደዚህ ብሎ ጠየቁ ብርቱ አንተ ነህ ወይ ተብሎ ተጠየቀ እሳት እና እሳትም፣ ደግሞ ለተጠየቀው ጥያቄ አንተ ነህ ወይ ብርቱ ተብሎ ለተጠየቀው ጥያቄ እኔ አይደለሁም ብሎ መለሰ እሳት። ብርቱ እኔ አይደለሁም፣ ጠንካራ እኔ አይደለሁም ብሎ እሳት መለሰ። እናስ ማን ነው ጠንካራ? ጠንካራ ማን ነው ትላለህ? እኛስ አንተ ነበርክ ብርቱ ብለን ያሰብነው፣ ጠንካራ ብለን ያሰብነው እና ጠንካራ እኔ አንተ ካለሆንክ ማነ? ተብሎ ሲጠየቅ ጠንካራማ ውሃ ነው ብሎ መለሰ። ለምን ተብሎ ሲጠየቅ ስነካኝ ያዳፍነኛል አለ እሳት። ውሃ ስነካኝ ከጥቅም ውጭንም ያደርገኝ ያዳፍነኛል አቅምን ሁሉ ይመታል። አቅምን ሁሉ ያሳጣኛል። ስለዚህ እኔ አይደለውም ብርቱ ወይንም ጠንካራ፣ ውሃ ነው ብሎ ወይንም ብላ መለሰች። ከዛ ጀመረ ጥያቄው፣ ውሃውን ተጠየቀ። ውሃ ወይ አንተ ነው ወይ ጠንካራ አንተ ነው ወይ ብርቱ ተብሎ ሲጠየቅ ውሃው ማራ፣ በስማ እኔ አይደለውም ጠንካራ እናንተ ሰዎች

አረ እኔ አይደለሁም ፀሐይ ናት መልሷ እኔ አይደለሁም ጠንካራ እናስ ጠንካራ ማን ነው እኔ አይደለሁም ካለች ፀሐይ ጠንካራ ማን ነው ተብሎ ተጠየቅ ግን ለምንድን ነው ጠንካራ ያለውን ሽው ተብሎ ሲጠየቅ ደግሞ እንደዚህ ብላን መለሰች ፀሐይ ፀሐይ ከኔ በላይ አለ ጠንካራ፣ አቅመን ሁሉ ከንቱ የሚያደርግ አለ፣ ሀሳብን ሁሉ የሚያፈርስ ጠንካራ ሌላ አለ። እናስ ምንድን ነው ሲጠየቅ፣ ጠንካራ ደመና ነው ብላ መለሰች። ምንድን ነው ምክንያትሽ ተብሎ ሲጠየቅ፣ ደመና መሬትን ይከልላታል፣ ይሸፍናታል። ስለዚህ ፀሐይ አቅሟን ያን ጊዜ ታጣለች፣ ጨለማ ትሆናለች፣ ደመና ይጋርዳታል። ስለዚህ ፀሐይ ምናለች ጠንካራ እኔ አይደለሁም፣ ጠንካራ ደመና ነው ብሎ መለሰች። ከዛ ተጠየቀ፣ እየሰማችኝ ተጠየቀ፣ ደመናውም ተጠየቀ። ደመና አንተ ነው ወይ ታላቅ፣ አንተ ነው ወይ ጠንካራ፣ አንተ ነው ወይ ብርቱ ተብሎ ተጠየቀ። ደመናው ምን አይደለሁም አለ። ጠንካራውን አይደለውም። ብርቱ እኔ አይደለውም። ሌላ ብርቱ አለ። ማነው ተብሎ ሲጠየቅ ንፋስ ነው ብሎ ጠየቅ መለሰ። እኔ አይደለውም፣ ደመና ነው እየመለሳለሁ። ከኔ በላይ ብርቱ ንፋስ ነው። ንፋስ ነው ምክንያቱ ወደ ፈለገበት ቦታ ያደርሰኛል፣ ወደ ሄደበት ሁሉ ያስሄደኛል ብሎ መለሰ ደመና የፈለኩትን መሆን አልችልም። የፈለኩት አየር ላይ መሰልጠን አልችልም። ንፋሱ ሲመጣ ወደ ፈለገበት ወደ ምነፍስበት ይዞኝ ስለሚሄድ ከኔ በላይ ጠንካራ ንፋስ ነው ብሎ መለሰ ማለት ነው። ንፋስም ተጠየቅ ብርቱ ነው ተብልሃል፣ ጠንካራ ንፋስ ነው ተብልሃል፣ ንፋስ ወይ ጠንካራ አንተ ነህ ወይ ተብሎ ተጠየቀ። ንፋስም ደግሞ አይ ጠንካራ እኔ አይደለውም። እናስ ማን ነው ጠንካራ? ጠንካራማ ተራራ ነው ብሎ መለሰ ንፋስ እየነፈስኩ ሄጄ በሚጋጭበት ጊዜ ያዳፍነኛል፣ እበተናለው ስቱን አሸልፌ ሄጄ ተራራዎች ጋር ስደርስ ወይም ተራራ ጋር ስደርስ ያዳፍነኛል ሄጀ ስጋጭ እንዳልነበር ከሆናለሁ፣ እበተናለሁ። ስለዚህ ጠንካራ ተራራ ነው እንጂ እኔ አይደለሁም። ለብርቱ ብርቱ አለ ማለት ነው። እና ጠያቂው ቀጠለ። ተራራውም ተጠየቀ። ጠንካራ አንተ ነህ ወይ ተብሎ ሲጠየቅ ተራራው መለሰ። እኔ አይደለሁም እናንተ ሰዎች ምን ሆናችሁ ነው? ጠንካራ እኔ አይደለሁም። ጠንካራ የሰው ልጅ ነው ብሎ መለሳል። የሰው ልጅ እንደፈለገ ያደርገኛል፣ ብፈልግ በደማሚት ብፈልግ በእጁ ብፈልግ በሰው ኃይል ያፈርሰኛል፣ እንደወደደ ያደርገኛል። ስለዚህ በእኔ ላይ ጠንካራ ሰው እንጂ ነው አይደለውም ጠንካራ አይደለውም ብሎ መለሰ። ተራራ ሰው ነው ጠንካራ የወደደውን ያደርግብኛል። ከዛ ሰውም ተጠየቀ። ሰው ሆይ ጠንካራ አንተ ነህ ተብለሃል። አንተ ነህ ወይ ጠንካራ? አንተ ነህ ወይ ብርቱ አሸናፊ? ተራራን መደርመስ የምትችል ተራሮችን ማፍረስ የቻልክ ጠንካራ ነህ ተብለሃል። አንተ ነህ ወይ ጠንካራ ነክ? ተብሎ ሲጠየቅ የሰው ልጅ ረበስ ማም አለ። ጠንካራ እኔ አይደለሁም ብሎ መለሰ። እና ስማን ነው ጠንካራ ታዲያ? ብዙዎቹ እጃቸውን አንስቶ የሰው ልጅ ነው ጠንካራ። የሰው ልጅ ነው ብርቱ ተብለሃል እና መልስ ምንድን ነው ሲባል፣ ጠንካራ እኔ አይደለሁም፣ ጠንካራ ሞት ነው ብሎ መለሰ። ድንገት ይወስደኛል ድንገት ይነጥቀኛል። እየነገርኩ ባልጠበቅኩ ጊዜ መጥቶ ስውል ስለሚወስደኝ በእኔ ላይ ጠንካራ ሞት ነው አለ። ከዛ ሞትም ተጠየቀ። ሞት ሆይ እነዚህ ሁሉ ከላይ የተዘረዘሩ እጃቸውን ለአንተ አንስተዋል። ሞት ነው ጠንካራ ተብለሃል። ሞት ሆይ አንተ ነው ወይ ጠንካራ ተብሎ ሲጠየቅ፣ አረ በስማ እኔ አይደለሁም አለ። ምን ማለት ነው? ከእለታት አንድ ቀን አንድ ሰው ገደልኳል። እናስ ያ የገደልኩ ሰው ከሞተበት ከተቀበረበት በሶስተኛው ቀን ተነሳ። ማን ነው ሲባል ያ የነገስታት ንጉስ ከብጽት ድንግል ማርያም የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ አሸንፏል፣ ሞትን አሸንፏል። ተሸንፍ ያለው አለ። ሞት ከዛ ቀን ጀምሮ አሸንፌ አላውቅም። ከዛ ቀን ጀምሮ ኢየሱስ ክርስቶስ አሸንፏል! ብድግ ብላችሁ ያጨብጭባችሁ ለሰው ክብር ሰጠው። ኢየሱስ ክርስቶስ አሸንፏል! ሞት ተሸንፏል፣ ሰይጣን ተሸንፏል፣ ሲኦል ተሸንፏል። ኢየሱስ ክርስቶስ አሸንፏል! ኖ አለ፣ አሸናፊ ነበርኩ ለብዙ ሺህ ዓመታት ግን ኢየሱስ የተባለው አሸንፏል። ከዛ ቀን ጀምሮ አሸንፌ አላውቅም። ቁጭ በሏ፣ ጨብጭባችሁ በደንብ አጨብጭባችሁ።